ውሻን የሚያሳብድ በሽታን ለመከላከል በሀገር አቀፍ ደረጃ ከ2014 ዓ ም ጀምሮ ለውሻ ክትባት እየተሰጠ ይገኛል። በ2015 ዓ ም ለሁለተኛ ጊዜ ለሚሰጠው ውሻን የሚያሳብድ በሽታ መከላከያ የውሻ ክትባት በሀገር አቀፍ ደረጃ በባህር ዳር ተጀምሯል። አሁን በተጀመረው የክትባት ዘመቻ በአማራ ክልል ሀያ ሺ ውሻዎችን ለማስከተብ መታቀዱን የክልሉ እንስሳትና አሳ ሀብት ማስፋፊያ ጽህፈት ቤት ገልጿል። ጌታቸው ገደፋው ውሻን የሚያሳብድ በሽታ ሬቢስ በሚባል ቫይረስ የሚመጣና ከእንስሳት ወደ ሰው የሚተላለፍ ገዳይ በሽታ ነው። ውሻን የሚያሳብድ በሽታ የተባለበትም በአብዛኛው የቫይረሱ ተሸካሚዎች ውሻዎች በመሆናቸው ነው። በሽታውን ከምንከላከልባቸው መንገዶች መካከል ደግሞ ክትባት አንዱ ነው። ክትባቱን በሀገር አቀፍ ደረጃ ለሁለተኛ ጊዜ ለውሻዎች ለመስጠት የሚያስችል የማስጀመሪያ ፕሮግራም በባህር ዳር ተካሂዷል። በሚቀጥሉት ሁለት ወራት ውስጥ ክትባቱ በሁሉም ክልሎች ይሰጥ መታቀዱን በግብርና ሚኒስቴር የእንስሳትና ማህበረሰብ ጤና ኃላፊ ዶክተር ሲሳይ ጌታቸው ገልጸዋል። አስራ አራት አመተ ምህረት ጀምሮ ነው ለሁለተኛ ሁለት ቀናት የቅስቀሳ ወይ ደግሞ ሪፍሬሽመንት ትሬኒንግ ብለን የምንጠራውን ከሁሉም ዞኖች የተወጣጡ ባለሙያዎችን ስልጠና በመስጠት ይህን ደግሞ በባህር ዳርና ባህር ዳር ዙሪያ ያሉትን ወረዳዎችን ያጠቃለለ የክትባት ዘመቻ ማስጀመሪያ ፕሮግራምን በእንደዚህ አይነት ሁኔታ እየሄደ ነው ማለት ነው በሀገር አቀፍ ደረጃ በአምስት አመት ተከታታይ በየአመቱ ካለን የውሻ ብዛት አትሊስት በትንሹ ሰባ ፐርሰንት ዘንድሮ ሰባ ፐርሰንት በሚቀጥለው አመት እስከ አምስት አመት ተከታታይ በእንደዚህ ይሄዳል ማለት ነው። በሀገር ደረጃ ዘንድሮ እንግዲህ ለሁለተኛ ጊዜ ነው እየገባን ያለ ነው። በቁጥር ወደ 750 ሺህ ውሾችን እና ከዛ በላይ እንከትባለን የሚል እቅድ ተይዘዋል ማለት ነው። በዓለም የጤና ድርጅት እንደ አውሮፓውያን አቆጣጠር በ2030 ውሻን የሚያሳብድ በሽታን ዜሮ ለማድረስ የተያዘውን እቅድ ለማሳካት በአማራ ክልል ከ2014 ዓ.ም ጀምሮ ስራዎች እየተሰሩ መሆኑን በአማራ ክልል እንስሳትና አሳ ሀብት ማስፋፊያ ጽህፈት ቤት የእንስሳት ጤና ባለሙያው ዶክተር ዘውዱ በላይ ተናግረዋል። በተጀመረው የዘመቻ ስራም በክልሉ 20 ሺህ ውሻዎችን ለማስከተብ መታቀዱንም ገልጸዋል። ከስድስት ከተማ እና ከአስራ ሁለቱ ዞኖች አጠቃላይ ከ19ኙ ዞን የተጠሩ ሙያተኞችን እና ቡድን መሪዎችን በሁለት ቀን ፕሮግራሙንም ማስተዋውቀን፣ ሁለተኛ ዙር የማስፋፋት ክትባት ስራ ነው የያዝ ነው። ወደ 20 ሺ ክትባት በእርዳታ ከፌዴራል መጥቶልናል። ለማስጀመር በባህር ዳር በአራት ጣቢያዎች እና በሁለቱ በባህር ዳር ዙሪያ በሮቢት በጭስ አባይም በመሸንቲም በባህርዳር ከተማ በዚህም መሳይቶች ላይ ዛሬ ክትባት ስራ ጀምረናል ማለት ነው በዘመቻው ግን ሀያ ሺ ውሻ ይከተባል በሁሉም አካባቢ ብለን ነው አምና በሁለት ከተማ ነው በጎንደርና በባህርዳር አምስት አምስት ሺህ ነበረ ዘንድሮ ደግሞ ሰፋ ብሎ ወደ ሀያ ሺህ ሆኗል በሁሉም አቅጣጫ ነው ስለዚህ ሀያ ሺውንም ከትበን ከጨረስን ተጨማሪ እንደሚሰጥ ቃል ገብተውልናል ከፌዴራል ከግብርና ሚኒስቴር። በክትባት ማስጀመሪያ ፕሮግራሙ ላይ ውሻቸውን ሲያስከትቡ ያገኝናቸው ግለሰቦችም ውሻቸውን በጥንቃቄ በመያዝና በማስከተብ ውሻን ከሚያሳብድ በሽታ ራሳቸውን እንደሚጠብቁ ገልጸውልናል። አሁን ለተከታታይ ሶስት ዓመት በየአመቱ ለተከታታይ ሶስት ዓመት ክትባት ወስዳለች። ጥንቃቄ ማድረገው አንደኛ ግቢ ውስጥም አትወጣም። ሁለተኛ ቤቷን የውሻዋ ቤት በየቀኑ ይጸዳል ከሳምንት አንዴ ውሻዋ ትታጠባለች እኔ ለአንድ ዓመት ነው አሁን ሁለተኛ ዓመት ነው ማድረግ እና ውሻ ውሻን በአግባቡ መያዝና መንከባከብ ጥሩ እንደሆነ ነው ምክንያቱም በሽታው ተጓዳኝ መጥፎ ስለሆነ ማስከተብ ስላለብን ነው ይሄ አራተኛ ነው ከዚህ በፊት ለሶስት ጊዜ አስከትቤያለሁ ይሄ አራተኛ ነው ያው ቤት ታስራን የምትውለው ምግብ ይቀርብላታል በተለይ ውሃ እና ፀሐይ እንዳያገኛት እንከታትላታለን መጦ የማስከተብ ግዴታ አለበት። ምክንያቱም ይሄ ለራሳቸው ብቻ ሳይሆን ለአካባቢውም ለሁሉም ጠንቅ ስለሆነ።